አንድ መንግስታዊ ተቋም ለአንድ ሬዲዮ ጣቢያ ማስጠንቀቂያ ላከ የሚል ነው። ማስጠንቀቂያ የደረሰው ሬዲዮ ጣቢያው ነው። ማስጠንቀቂያ የላከው መንግስታዊ ተቋም ማን ነው? ማስጠንቀቂያው ለሬዲዮ ጣቢያ የተሰጠውስ ለምንድነው? ግዛቸው፣ በጣም ጥሩ ይሆናል። ከመንግስታዊ መስሪያ ቤት ማስጠንቀቂያ ደብዳቤ የተሰጠው ተቋም ይኸው እኛ አሁን እየሰራንበት ያለው የዛሚ ፐብሊክ ኮኔክሽን ኃላፊነት የተወሰነ የግል ማህበር ወይንም የዛሚ ኤፍኤም ሬዲዮ ጣቢያ ነው። ማስጠንቀቂያ ሰጪው ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የብሮድካስቲንግ ባለስልጣን ለሬዲዮ ጣቢያው ማስጠንቀቂያ ሊሰጥ የቻለበት ምክንያት ደግሞ በጣቢያው ከሚቀርቡ ፕሮግራሞች መካከል አንዱ በሆነው ና በጋዜጠኛ ሚሚ ስብኃቱ ዘውትር ማክሰኞ ቆይታ ከሚሚ ስብኃቱ ጋር በሚል በሚቀርበው ና አድማጮች በቀጥታ የስልክ መስመር እየገቡ አስተያየታቸውንና ሀሳባቸውን የሚሰጡበት ፕሮግራም ምክንያት ነው። እንደ ማስጠንቀቂያው ደብዳቤ ገለጻ ከሆነ ይህ ፕሮግራም ህዳር 6 ቀን 2009 ዓ.ም ከቀኑ አራት ሰዓት እስከ 6 ሰዓት በቀረመው ፕሮግራም ላይ በአድማጮች በአድማጮች የቀረቡ የተለያዩ የተዛቦ አስተያየቶች አሉ ይላል የብሮድካስት ባለስልጣን ደብዳቤ ለዛሚ ፐብሊክ ኮኔክሽን የላከው። እናም እነዚህ አድማጮች የሰጡት የተዛባ አስተያየት የፕሮግራሙ መሪ ምንም ማስተካከያ ያልተሰጠባቸውና ሚዛናዊ ለማድረግ ሙከራም ያልተደረገባቸው ናቸው እያለ የሚዘልቀው የብሮድካስት ደብዳቤ ሀተታውን ይቀጥልና እነዚህ አስተያየቶች የግለሰቦችን ስብዕና የሚነኩ የፕሮግራሙ መሪም ሆነ በሚመለከታቸው አካላት እርምት ያልተሰጠባቸው የአንድ ወገን ስሜትን የተንጸባረቀባቸው አስተያየቶች በመሆናቸው የብሮድካስት አዋጅ ቁጥር 533/99 አንቀጽ 30 ድንጋጌዎችን እየ ጣሱ ናቸው ይላል። በመሆኑም ይላል የኢትዮጵያ ብሮድካስቲንግ ባለስልጣን የጻፈው ደብዳቤ። በመሆኑም ትክክለኛነታቸው ያልተረጋገጡ በመንግስት ጸጥታ ወይንም በህገመንግስቱ መንግስቱ መሰረት በተቋቋመው የመንግስት አስተዳደር ላይ የወንጀል ድርጊት የሚፈጸሙ የሰው ልጆችን ስብዕናና ነጻነት ወይንም ስነ ምግባርን የሚ ጻረሩ ይዘቶች በመተላለፍ እንደሌለባቸው በብሮድካስት አዋጅ ቁጥር አምስት ሰላሳ ሶስት ህዝባር ዘጠና ዘጠኝ አንቀጽ ሰላሳ ህዝባር ሁለት ና አንቀጽ ሰላሳ ህዝባር አራት ሀ እና ለድንጋጌዎች ለተፈጸመው ጥሰት ማስጠንቀቂያ መስጠታችንን እየገለጽን በቀጣይ መሰል ይዘቶች እንዳይተላለስ አስፈላጊው ጥንቃቄ እንዲደረግ እንዲሁም በፕሮግራሙ መሪ አሊያም በሚመለከታቸው አካላት በተመሳሳይ ፕሮግራም ላይ ማስተካከያ ወይም ማብራሪያ እንዲሰጥ እንዲደረግ እናሳውቃለን፣ ይላል የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ብሮድካስት ባለስልጣን ይቅርታ፣ ለኢትዮጵያ የኢትዮጵያ ብሮድካስት ባለስልጣን ለዛሚ ሌላ ማስጠንቀቂያ ያልታመጣብን ነው፣ ለኛ ለዛሚ ፐብሊክ ኮኔክሽን ኃላፊነት የተወሰነ የግል ማህበር የሰጠው የማስጠንቀቂያ ደብዳቤ ዋና ይዘት። ስለዚህ ማክሰኞ መጠበቅ ነው እንግዲህ ፕሮግራሙ ማስጠንቀቂያ የተሰጠበት በማክሰኞ ፕሮግራሙ ነው። ስለዚህ በዚህ በማክሰኞ ፕሮግራሙ ደግሞ ማስተባበያ ይሰጣል ወይስ በማክስ በማስጠንቀቂያው ዙሪያ ምን ይዘት ያላቸው ፕሮግራሞች ይቀርባሉ ወይስ ፕሮግራሙ ይታጠፋል አይታጠፍም በሚለው ጉዳይ ላይ ወይዘሮ ሚሚ ስብኃቱን ለማግኘት ጥረት አድርገን ነበረ። ነገር ግን ስልካቸው ሊሰራ ባለመቻሉ ምክንያት እሳቸውን አላገኘንም። የብሮድካስት አካልንም ልናገኛቸው አልቻልንም። ነገር ግን ከብሮድካስት ኮርፖሬሽን ባለስልጣን ባለስልጣን ህዳር ስምንት ቀን 2009 ዓ.ም የወጣው ደብዳቤ ይዘት አሁን የገለጽኩትን ይመስላል። የሆነ በጣም የፈራት ትመስላለች። ባለስልጣን